አባቶቻችን ቤተ ክርስቲያን ስንሄድ ከማይፈልጉበት ምክንያት አንዱ ቤተ ክርስቲያን አገልግሎ የነበሩ ሰዎች ያዩትን ሕይወት ስላዩ ነው። ስለዚህ የቀለም ትምህርት ዩኒቨርሲቲ መግባት ያ ነው ትልቁ ሰክሰስ፣ በቃ የተሻለ ገቢ አግኝቶ ጥሩ ቤተሰብ እና ይሄ ይመስለኛል። እንግዲህ በጣም ያለችኝ እውቀት ሊሚትር ናት እዚህ ነገር ላይ። ቤተክርስቲያኒቱ ላይ ግን ይሄ ድሃ መሆን ያልተሳካለት ሰው መሆን ሀምብልነት ዝቅተኝነት ከጽድቅነት ጋር በጣም አያይዘኗል ብዬ አስባለሁ ፐርሰናል እግዚአብሔር የድሆች አምላክ ነው የሚለውን ነገር በጣም ይዘነዋል እና ሞር ለድሆች ይቀርባል በሚል ነው የብዙ ሰው አይምሮ የታነጸው እና እውነት እግዚአብሔር እንደው በዚህ ምድር የሰው ልጅ ባለሀብት እንዲሆን ባለጸጋ እንዲሆን ይፈቅዳሉ ይፈልጋሉ ያግዛል ወይ ለዚች ምሳሌም ይደረጋል ባለጸጋ መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል። ስለዚህ በቃ እግዚአብሔር ባለ ሀብትን አይወድም ሰው ሀብት እንዲያፈራ አይፈልግም። እና ያ ይመስለኛል ቤተሰቦቻችንም ላይ ትልቅ ጫና አምጥቶ ወደ ቤተክርስቲያን የሚጠጋ ሰው በቃ የሚኖረው ህይወት በጣም ዝቅተኛ ነው። ያን ደግሞ አይፈልጉም። እዚህ ነገር ላይ ምን ትላለህ? የእግዚአብሔር ቃል መንፈስ ህይወት ሊሰጣ ፊደል ይገላል ይላል። የእግዚአብሔርን ቃል በፊደል ስትረጉሞ ስትረዳው እና በመንፈስ ስታየው በጣም ነው የሚለያዩ ኢቨን ሰባኪ ሆኑ አገልጋይ ሆነን በፊደል መሰብክ ሰዎች አለን። እኔ ሰነፍ ከሆንኩኝ ስንፍና ጽድቃጌ ላስተምር እችላለሁ። እኔ ጎበዝ ከሆንኩኝ ደግሞ ትጋት ላስተምራለሁ። ብዙ ጊዜ ይሄ ትምህርት ትምህርት ከሰውየው ሳይኮሎጂው ከስነልቡ ነው ቃ ካስተማሉ ጋር ማለት ይሄ ራሱ ተጽዕኖ አለ ግን ቤተክርስቲያን ሊመስል ይችላል። ቤተክርስቲያን ግን አለ የቤተክርስቲያን ውስጥ ህይወት ስትመለከት ሙሉ ለሙሉ በስራ የተሞላ እንደ ቤተክርስቲያን ሰራተኛ ስራ የሚሰራ ሰው የለም። ይሄ የአምልኮ ስርዓቱ ከባድ ስራ ነው፣ ቅድፌ የሌለው በጣም ትኩረት የሚፈልግ ሽምደዳ የሚፈልግ ትጋት የሚፈልግ ጉብኝት የሚፈልግ ነው። ለምሳሌ አንድ ካህን እያንዳንዱ ሰው ቤት የሚሄዳለበት ልጆችም ቀላል ስራ ነው። ቁጭ ብሎ ማዳመጥ አለበት ያንተ አንድ ልክ እንደ ጋርቤጅ ቆሻሻቸውን የሚጥሉብህ ሰዎች ችግራችሁን ይነግረዋል ትሰማለህ ያ በራሱ አንድ ከባድ ሸክም ነው ቤት ደግሞ ቤተክርስቲያን ደግሞ ትሄድና ደግሞ ለሌሊት ስትጸልይ ታድራለህ ሰዓታት ስትዘምር ታድራለህ ጠዋት ትቀድሳል ስራ የሞላባት ቤትና ቤተክርስቲያን ማለት ወደ ገዳም ደግሞ እንዳየው ብትሄድ ገዳማውያኑ ሲያርሱ ሲቆፍሩ ሲሸምኑ ታያቸዋለህ ከጸሎቱ ውጭ ማለት ነው ስለዚህ ችግሩ ያለው ቤተክርስቲያን የሚመስሉ ስለ ስራ የተሳሳተ ግንዛቤ የሚሰጡ ተናጋሪዎች ሊሆኑ ይችላሉ። አንድ እሱ ሁለት ደግሞ ሰው አንዳንዴ የሚሰማውንም እያመነ ሃይማኖታዊ ያደርገዋል። ለምሳሌ አንድ እናት ተነስታ እንዲህ ብላ ልትናገር ትችላለች። ከዛ ይሄ የቤተክርስቲያን ትምህርት ይመስላል ማለት ነው። አብዛኞቹ የህዝብ አመለካከቶች ከባልቴቶች ከእናቶች የሚወጡ ሀሳቦች ናቸው። የቤተክርስቲያን ትምህርት ይመስላሉ ይመጡና የ ለምሳሌ በቃ ይህ የዋህ ነው ትሁት ነው ምናምን ነው የሚባሉ ሰዎች በጣም ጻድቅ አድርጎ የማየት እነዛ ሰዎች ስትላቸ ስራ አይሰሩም ምናምን፣ ግን ስውር ድብቅ ኃጢአተኞች ሊሆኑ ይችላሉ። ሰዎች ላያቸውን አይተወጃጅ ያደረጓቸውና ለአንተ ቅዱስ ሰው አድርጎ ሊያሳይ ይችላል። ሰው ያንን ሲመለከት ቤተክርስቲያን እሱ ናት ብሎ ሊያስብ ይችላል። ግን አይደለም። ይሆ እግዚአብሔር አይኖሩን ሰዎች ስትመለከት አብርሃምን ው አብርሃም እኮ ማለት እኮ ምድርን የከደነ ሀብታም ነበር። ምድርን የከደነ መንጋው ምድርን ከድኖ የሎጥ እረኛና የአብርሃም እረኛ ተጣሉ ይላል። በምን በቃ መሬቱ ይሄ መንጋው ሰፍቶ ማለት ግመሉ በጉፍ እያሉ ይህን የሰጠ እግዚአብሔር ነው። አብርሃም ልብ ውስጥ የኖረውን ያክል ዜ ማ ልብ ውስጥ ኖረታል። ዳዊትን ተመልከት። ወርቅ ላይ ተቀምጦ ህዝብን የገዛ ዘማሪ ነው። እግዚአብሔር ሰው ነው ግን ወርቅ ላይ ያስቀምጡት ነው ያኖረው ያሸመገለው ጠይቦ። ሰለሞንን ተመልከት ጥበብ ሲለምነው ወርቅን የሰጠው ጨምሮ ማለት ነው። እሱ አይደለም ብልጽግና፣ እኛ የምንለውን ማለት ይሄ ብልጽግና የምንለው ነገር ባለጸጋ ጊዜ መንግስት አውርስ የሚለው አስተሳሰቡን ነው ይሄ የምኖረው በገንዘቤ ነው የሚያኖረውን አምላክ ትቶ ስጦታውን የሚያመልከውን ነው ባለጸጋ የሚለው መጽሐፍ ቅዱስ ገንዘቡን አይደለም ስራውን አይደለም ፍሬውን አይደለም አመለካከቱ ነው። ለምሳሌ ወንጌል ላይ ጌታችን ያስተማረው ሰው እያለና እርሻው አማረለት ይላል ሰመረለት፣ ጎተራው ሞላ እና ማታ ተኝቶ ነፍሴ ብዪ ጠጪ፣ ለብዙ አመት ቢበቃ ሀብት በረከት አለች። ብዙ ስንዴ ስላለ ነፍሱ ስንዴ ትከሻ ላይ ሊያስቀምጣት ማለት ነው። ስንዴው ላይ ያሳፈራት እግዚአብሔር በጣም አዘነበት ዛ ሰው ላይና፣ አንድ ቀን አታድርም አለ መኖር፣ ማደር፣ መተንፈስ በእኔ የሆነ እንዴት አነስ እንዴት አመልካል ሰርቷል እኮ ሰውየው፣ ሰርቆ እኮ አይደለም ለፍቶ አርሶ ቆፍሮ ተክቶ ነው ያሰበሰበው። ያንን ግን ጉልበቱን እጁን አመነ። የእግዚአብሔር ቃል እጅ ያኖረኛል አትበል። እጅን ስታምነው ነው ባለጸጋ ወደዚያ አይነ መንግስታዊ ጋር የተባለው ባራኪህን በጎ ሀብት ፍጹም በረከት ከሰማይ አባት ነው የሚወርደው። እሱ ስታከብርበት፣ በህይወት ስታመሰግንበት እሱ ብልጽግና የተባረከ ብልጽግና ነው። እና የድሀ አምላክ እግዚአብሔር በመንፈሳቸው ኖሯቸው እንደሌላቸው የሚያስቡ ሰዎች አምላክ ነው ማለት ነው። የድሆች አምላክ ነው፣ አምላከ ደያን ነው የሚባለው እንጂ ስራ የማይሰሩ ሰነፎች አምላክ ነው ማለት አለም። እግዚአብሔር መስራት በረከት ነው። ሐዋርያ ጳውሎስ ያልሰራ አይብላ ይላል። አለመብላት ነው ፍርዱ። ካልሰራ ለማይነ ምትሆነ ሰው ደግሞ ቢወት ዘመኑ እጅ ካለው እግር ካለው አደለም እጅናገር እጅናገር የሌላቸው የዓለም ተጽዕኖ ፈጣሪ ሰዎችን አደባባይ ላይ የተናቸው። ስለዚህ መስራት ያስፈልጋል፣ መስራት ያስፈልጋል። ግን ደግሞ ስራን ማምለክ ደግሞ እንዳይበጣ ደግሞ መጠንቀቅ ያስፈልጋል። ለምን ስራ ሁሌ ውጤት አለው። ስራ ስትሰራ ገንዘብ ታገኛለህ ተወዳጅነት ታገኛ ተጽዕኖ ፈጣሪ ትሆናለህ። እሱ ተጽዕኖ እንዳይበላህ ደግሞ የአምላክህን ወንበር መስደፈርህ የለብህ። በእግዚአብሔር ፊት ያለን ቦታ መጸለይ አለብህ፣ ወንጌል መማር አለብህ፣ መንፈሳዊ ነገሮችን በደንብ መከታተል አለብህ። ጤነኛ ሰራተኛም ትሆናለህ። ኢብን ኖረህ ሰርተህ እንጀራ ምት በላ ትሆናለህ። ለምሳሌ ሰርተህ ሰካራ ብትሆን ምንድን ነው ጥቅሙ? ድራጊስት ብትሆን ጥቅሙ ምንድን ነው? ሰርተህ ሚስት የምትበደበድ ባሏል የምታስጨንቅ ሴት ብትሆን ምንድነ ጥቅሙ? ስለዚህ ጤነኛ ሰው ሆነ ሰው ሆነ መኖር አለበ። ጌታ እዛ እዛ ፈተናው ተራራ ሰው እንጀራ ያስፈልገዋል። አፍ ቃል መስማል አፍ ነው። ሰበር ዜና አለ ፖለቲካ አለ፣ ምናምን አለ፣ የክህደት ፍልስፍና አለ። መስማት ያለበት ከእግዚአብሔር አፍ የሚወጣውን ቃል እና እንጀራ ያስፈልገዋል የሰው ልጅ። ስለዚህ ለመኖር ሰው በእንጀራ ብቻ አይኖርም። ስለዚህ መኖር ማለት እንጀራ እና የእግዚአብሔርን ቃል